በሲዳማ ክልል በሐዋሳ ከተማ አስተዳደር ከቅርብ ጊዜ ወዲህ በተለያዩ ቀበሌያት ላይ አልፎ አልፎ የንጹህ መጠጥ ውሃ አቅርቦት ውስንነቶች ይስተዋላል። ይህንን ጉዳይ በማስመልከት ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት የሐዋሳ ከተማ ውሃና ፍሳሽ አገልግሎት ድርጅት ዋና ሥራ አስኪያጅ አቶ ዳዊት ሌላሞ በከተማው ከ500 ሺህ በላይ ነዋሪዎች የንጹህ መጠጥ ውሃ ተጠቃሚ እየተደረገ ይገኛል ብለዋል። ከዚህ ውስጥ 56 ሺህ ደንበኞች አሉን ያሉት ዋና ስራ አስኪያጁ በሐዋሳ ከተማ ካሉ ስምንት ክፍለ ከተሞችም ሰባቱ 86 በመቶ የውሃ ሽፋን ያላቸው ናቸው ብለዋል። የሐዌላ ቱላ ክፍለ ከተማ ደግሞ 78 በመቶ የውሃ ሽፋን መዳረሱን ጠቁመዋል። ለነዋሪዎች ንጹህ የመጠጥ ውሃ ተደራሽ ለማድረግ የሚያግዙ 26 የውሃ ተቋማት መኖራቸውንም ስራ አስኪያጁ ጠቁመዋል። ሀያ አራቱ ስራ ላይ እንደሚገኙም እንዲሁ እንዲያም ሆኖ ግን በሐዋሳ ከተማ አንዳንድ አካባቢዎች ላይ የንጹህ መጠጥ ውሃ እጥረት ስለ መከሰቱ አብራርተዋል። ሁለት የትላልቅ ውሃዎች አሉን። ለእነዚህ አካባቢዎች የምናቀርባቸው ሁለት ውሃዎች አሉ። የመጀመሪያ በተለምዶ አምቦ ውሃ ብለን የምንጠራው ከኦሮሚያ ክልል የዳካን ወይም የጥቁር ሃን ወንዝ አቋርጦ ወደ ከተማ የሚገባና ኤሬዶ የሚባል የኛ አንድ ሺህ ሜትር ኪዩብ የሚይዝ ሬዘርቫላር አለ፣ የውሃ ገንዳ አለ። እዛ ገብቶ ለእነዚህ አካባቢዎች ውሃን ለማሰራጨት የምንጠቀመው አንድ የውሃ ሶርስ አለን። ሌላው ደግሞ ከጋራሪ ቃታ ከሚባለው ቀበሌ የሚነሳ በሰከንድ 50 ሊትር የሚሰጥ ውሃ አለ። ቅድም ያልኩት ወደ 55 ነው፣ ወደ 15 ሊትር ውሃ በሰከንድ እያመረትን ለነዚህ አሁን ዳቶና አዲስ ከተማ እስከ መሀል ክፍለ ከተማ ድረስ የምናሰራጨው ከነዚህ ውሃ ሶርሶች ነው። እነዚህ ውሃ መገኛ ስፍራዎች ችግር ገጥሞባቸዋል ማለት ነው። በሰከንድ 55 ሊትር ውሃ የሚያመነጨው አምቦ ውሃ ምንጭ በመፈንዳቱ ምክንያት በከተማው አንዳንድ አካባቢዎች ላይ የውሃ እጥረቱ እንዲከሰት ምክንያት ስለመሆኑም ጠቁመዋል። በጥቁር ውሃ ብለን የምንለው ብለን የምንለው ወንዝ አካባቢን ፍለድ አድርጎታል አጥለቅልቀዋል ማለት ነው። ስለዚህ ኤልፎራ ድርሻ የተወሰነ ወደ አርሶ አደሩም ፍለድ አድርጎ የደረሰ የሄደበት ሁኔታ ነው ያለው። እዛ በወንዙ ውስጥ ነው የፈነዳው አቋርጦ ስለሚያልፍ፣ ይሄ ውሃ እዛ ወንዙ ባጥለቀለቀው ውስጥ ነው የፈነዳውና። እዛ ስለፈነዳ ለጥገና እጅግ በጣም አዳጋች ነው የሆነብን። የተወሰኑ ስራዎች ይቀሩናል። በቅርቡ አብዛኛው ፍለድ ያደረገው ውሃ እየሄደ ስለሆነ በቅርቡ ጥገናውን አጠናቀን የምንሰጥበት ሁኔታ ይኖራል ብለን እናምናለን። ሁለተኛው ለዚህ አካባቢ የምንሰጠው ውሃ ከገራሪ ቀታ የሚነሳ ነው ብዬ ያልኩት በሰከንድ 50 ሊትር የሚሰጥ ጥሩ አቅም ያለው ውሃ አለ። እሱ ውሃም በተመሳሳይ ሁኔታ ገመጦ ቀበሌ አካባቢ ረግረጋማ ቦታ አለ። እዛ ረግረጋማ ቦታ ውስጥ ፈንድቷል። ያው ከአካባቢ ማህበረሰብ ጋር ተቀናይተን ትናንት በጥሩ ሁኔታ ሰርተናል። ዛሬ ጥገናው እየተካሄደ ነው ያለው የዚህ ውሃም እና ስለዚህ በተቻለን መጠን እነዚህ አካባቢዎች ውሃ እንዲያገኙ የሚቻለን ሁሉ እያደረግን ነው ያለው። የጥገና ስራን ለመስራት ባለሙያዎቻችን ኢቨን ማኔጅመንት ራሱ ውጪ ያለበት ሁኔታ ነው ያለው እና እነዚህን ጠግነን ስንጨርስ በተቻለ መጠን እነዚህ አካባቢዎች ውሃ እንዲያገኙ ስራ እየሰራን ያለንበት ሁኔታ ነው ያለውና በአላሙራ ተራራ ዙሪያ ያሉ በፋራና ሂጠታ ቀበሌያት ያለውን ችግር በዘላቂነት ለመፍታት አንድ ፕሮጀክት ስለመጀመሩም ስራ አስኪያጁ ጠቁመዋል። አንድ ሺህ ሜትር ኪዩብ ሪዘርቫየር ግንባታ መቶ በመቶ መጠናቀቁም እንዲሁ የውሃ የስርጭት መስመር ግንባታም ሰማንያ በመቶ ተጠናቋል ያሉት አቶ ዳዊት የኤሌክትሮ መካኒካልና የግፊት መስመር ብቻ ይቀራል ብለዋል። ይህም ችግሩ በአጭር ጊዜ ይፈታል ብለዋል። ታቦር ተራ ራ ዙሪያ ላይ የሚገኘው ዱሜ ቀበሌ ላይ ያለው ችግርም ለመፍታት በጀት ተይዘዋል ያሉት አቶ ዳዊት ሌላሞ በከተማው ለተፈጠረው የውሃ እጥረት ችግሮችን በማስመልከት ስራ አስኪያጁ ለህዝቡ ይቅርታ ጠይቀዋል። ዱሜ ወይም ታቦር ተራራ ዙሪያ ያሉትን በዚህ ዓመት በቀጥታ ከዚህ ከዋናው ሪዘርቫር ለእነሱ ብቻ ይዛ ሄዶ የሚከፈት የውሃ መስመር ለመዘርጋት በጀት ይዘናል። ስለዚህ በቅርቡ ይሄ ስራ የምንጀምርበትና እነዚህ አካባቢዎችም ውሃ የሚያገኙበት ሁኔታ ይኖራል ብለን እናስባለን። አሁን እነዚህ አካባቢዎች ዳቶም ይሁን መሀል አዲስ ከተማ ክፍለ ከተማም መሀልም አካባቢ ያለ ችግር መቶ ፐርሰንት ከውሃ ነፃ እንዲሆኑ ውሃ ሁለቱም ለእነሱ የሚቀርቡ አፈንድቶ ቢሆንም ሽፍት እያደረግን ከመሀል ከተማ አካባቢ ወይም ከሌሎች ውሃ ካላቸው አካባቢዎች ሽፍት እያደረግን ቢያንስ የማቃመስ ስራ ስንሰራ ነው የቆየ ነውና ምናልባት እንደዛም እያደረግን እጥረቱ አለ። በትክክል ያለ ነው። ህዝቡ የሚያነሳው ሮሮ ትክክል ነው። ስለዚህ እኛም ዝም አላልን፣ የሚቻለን ነው ሁሉ እያደረግን ነው። ከአቅም በላይ የሆኑ ነገሮች የተፈጥሮ የሆኑ ጉዳዮች ግን ከአቅም በላይ የሆኑ ነገሮች ያስከስቱና ችግሩ ለመፍታት ቀናት የመራዘም ነገር የታየበት ሁኔታ ነው ያለው። ለዚህ ህዝባችን ይቅርታ እንጠይቃለን።